አድማጫችን አብራችሁን የቆያችሁ ስለሆነ እጅግ ነው የምናመሰግነው። የሊቨርፑልና የፔዥን ጨዋታ እያነሳ ነው የምንገኘው ዛሬ ምሽት አምስት ሰዓት ላይ በአንፊልድ የሚደረገውን ጨዋታ ጨዋታው ምን ይመስላል የሚለውን ጉዳይ ግን፣ ምን ሊመስል ይችላል የሚለውን ጉዳይ እንመልከት። ምክንያቱም ጥሩ የመስመር ተጫዋቾች ያሉት ቡድን ደግሞ በመከላከሉ ጥያቄዎች ከሚነሳባት ቡድን ጋር ነው የሚያደርገው። ያው ሊቨርፑል በመከላከል በኩል በተለይ በመስመር ተጫዋቾቹ ጥያቄ እንደሚነሳበት ይታወቃል። ይህንንም ጉዳይ እናንሳው፣ በተለይ ደግሞ የባርኮላ እንቅስቃሴ በጣም አደገኛ እንደሆነ ተመልክተናልና ይህንን ጉዳይ እንመልከት። በሙሉ ሜዳው ላይ ብዙ ፉክክር ይኖራል በሁሉም ዲፓርትመንቶች ላይ ግን ክንፍ ላይ ሁለቱ ቡድኖች በአውሮፓ በጣም የላቀ ጥራት ያላቸው የክንፍ ተጫዋቾች እና የመስመር ተከላካዮች አሏቸው። ሶ እነዚህን ዱዌሎች ማንም ያሸንፈው የሚለው ኢንትሪጊንግ ነው። ሳላህ አለ በዚህ በኩል ዴምቤሌ ያለ በዛ በኩል ክቫራትስኬል ያለ በዚህ በኩል ሉዊስ ዲያዝ አለ በዛ በኩል ግን አማራጮቻቸውንም ልታይ ብትፈልጊ ዴዝሪ ዱዌ ያለ ኮዲ ጋክፖ አለ ምናምን በመስመር ተከላካይነት ኑኖ ሜንዴሽ ና አሽራፍ ሀኪሚ፣ ትሬንት አሌክዛንደር አርኖልድ ና አንዲ ሮበርትሰን አሉ። ስለዚህ በክንፍ በኩል የሚሆነውን ነገር የበለጠ ጨዋታውን ከሚወስኑት መ የሚድፊልድ ብልጫ ቅድም አነሳውት አይደለም፣ ማን የበለጠ ሚድፊልድ ዶሚኔት ሊያደርግ ይችላል ብና የሚለውን በሁሉም የሜዳ ክፍል ከፍተኛ ፉክክር አለ። በቀደም በነበረው ጨዋታ ኑኖ ሜንዴሽ ቀንቶት ነበር። መጨረሻ ላይ ተሳሳ አንቀላፋ አዲስ ተቀይሮ የገባውን ሃርቬሌትን አልተከተለው ነፃ ሆኖ የግራ ተከላካይ ያን ቦታ መሸፈን መጀመሪያ ማሸነፍ ነበረበት። በእርግጥ ኳሱን ማርኪኞስ ያንን የመጣውን ረጅም ኳስ ከአሊሰን የመጣውን ኳስ የመጀመሪያው ድክመት እሱ ጋር ነው። እነዛ አስር ወይም ሰባት ስምንት ሰከንዶች ትልልቅ የፔዥ መከላከል ድክመቶች የታዩባቸው ናቸው። ግን በጨዋታው እንደው እንደ ዘጠና ደቂቃ እንደ አንድ ሙሉ ኮምፕሊት ጨዋታ ካየ ነው ኑኖ ሜንዴዝ ከማጋን የተጫወተው ከሞሐመድ ሳላህ ጋር ነው አይደለም? በዚህ ሰዓት በአውሮፓ ኢስ ቱ ሆት ቱ ሃንድል ሳላ ማንም የመስመር ተከላካይ ሊቆጣጠሩ አይችልም በቀደም ግን ተሳክቶለታል ሳላህን ሜዳ ውስጥ አይተነዋል ትርጉም ያለው ነገር ሲሰራ አይተነዋል ለማለት ያስቸግራል ለምን አንደኛ የሊቨርፑል አጠቃላይ አጫዋት ሁለተኛ ፔዤ በጨዋታው ላይ የወሰደው ብልጫ ግን ሶስተኛ በሁለቱ በሊቨርፑል የክንፍ አጥቂና በፔዤ የመስመር ተከላካይ መካከል የነበረውን የአንድ ለአንድ ግንኙነት ይሄ ፖርቱጋላዊ ተጫዋች አሸንፏል። አንድ የስካይ ስታቲስቲክስ እያየው ነበር። የመሬት ፍልሚያዎችን በማሸነፍ አንደኛ ነበር፣ ሜዳ ውስጥ ከነበሩ ተጫዋቾች ሁሉ በታክል አንደኛ ነበር። ሶስተኛ የሜዳ ክፍል ላይ በመድረስ አስራ አምስት ጊዜ ስለገባ ብዙ ኦቨርላፕ ያደርግ ስለነበር አንደኛ ነበር። የባላጋራ ቡድን ተጫዋች አንድም ጊዜ ያላለፈውም መስመር የቆረጠባቸው 16 አጋጣሚዎች ነበሩ፣ በዚህ ሶስተኛ ነበር። በጣም የተሟላ የ86 ደቂቃ ፐርፎርማንስ ነበር ልበለው፣ 87ኛ ደቂቃ ላይ ያጎል ሲቆጠር ትልቅ የስህተት ሚና ስለነበሩ፣ ሙሐመድ ሳላህን እንደዚህ የተቆጣጠረ ሌላ ተጫዋች አልነበረም። ሜንዴሽ አንዱ የሚተችበት ነገር ይሄ ነው፣ አንድ ለአንድ መከላከል ድክመት አለበት። አምናት አስታወሺ እንደሆነ ጄደን ሳንቾኮ የስንት አመት የቻምፒየንስ ሊግ ሪከርድ አሻሽሏል ከሱ ጋር ዶርትሙንድ ፔጄ በሲግናል ኢዱና ፓርክ ባደረጉት ጨዋታ እንደ ቀልድ በእያንዳንዱ አጋጣሚ ያልፈው ነበር። ሌላ ጊዜ በዚህ አመት ላሚኒያ ማል ማን አምና ላሚኒያ ማል እንደዚሁ ፈትኖት ነበር። በሌሎች የክንፍ ተጫዋቾች ሲታለፍ አይተኗል። የማጥቃቱን ያህል በመከላከል ጎበዝ ሀያ ሁለት ዓመቱ ቢሆንም ገና የመከላከል ጥበብን ሊያዳብር የሚችልበት እድሜ ላይ ቢገኝም ግን የተካነ የአንድ ለአንድ መከላከል ተጫዋች አልነበረም። በቀደም ቀንቶታል። በዚህ መሐመድ ሳላህን የሚያክል ደግሞ እንዲህ አይነት የውድድር ዘመን እያሳለፈ ያለን ተጫዋች ዶሚኔት አድርጎ ቆይቷል። አሁን አዲስ ኮንትራት ፈርሟል። የማንቸስተር ዩናይትድ ይፈልገዋል። አሰልጣኙ በድጋሚ በስፖርቲንግ ሩበን አሞሪም ነው አብሮት የሰራው ወደ ዩናይትድ ሊያመጣ ይፈልጋል ሲባል ነበር። አሁን ግን ወደ ብቃቱ ተመልሷል። ስለዚህ በእኔ በኩል በእነዚህ ሁለት ተጫዋቾች መካከል ዛሬ ደግሞ የሚኖረው ሁለተኛ ክፍል ማን ብልጫ ይወስዳል? የሚለው በጣም አስፈላጊ ነው። እግር ኳስ አንዳንድ ጊዜ በዱዌሎች ላይ የሚመሰረት በአንድ ላንድ ፍልሚያዎች ላይ የሚመሰረት ስለሆነ ይሄ በጣም አስፈላጊ ቦታ ኑኖ ሜንደሽ ከሞሐመድ ሳላ ሞሐመድ ሳላ በአርባአንድ ጨዋታ ሀምሳ አራት የጎል ተሳትፎ አለው፣ ሰላሳ ሁለት ጎል በቀደም ያስቆጠራቸውን ሁለት የፍጹም ቅጣት ምት ጎሎች እና ሀያ ሁለት አሲስት በሁሉም ውድድር ሰላሳ አራት የጎል ተሳትፎ አለሁ። ምን ሆኗል ሞሐመድ ሳላ አሁን እንደ ድሮ ማክሲማሊስት የክንፍ ተጫዋች አይደለም። በእያንዳንዱ አጋጣሚ ከመስመር ተከላካይ ጋር በአብዶ ለማለፍ ምን የሚሞክር አይደለም። ምን አይነት አገላለጽ ሚኒማሊስት ነው። ሚኒማሊዝም ይባላል ብዙ መንካት። አሁን ለምሳሌ እንደ ሀላንድ ሚኒማሊስት አለ ብዙ አይነካን ኳስ፣ ግን አደገኛ ነው ሲነካ፣ ምክንያቱም የሚነካቸው ኳሶች ጎል ነው የሚሆኑት፣ ወይም አደገኛ ሙከራ ነው የሚሆኑት። ሳላህ ሚኒማሊስት ሆኖ፣ ግን በጣም ኤፊሽንት ሚኒማሊስት ነው በጨዋታው ላይ በቀደም ደምቤሌ እንዳደረገው ወይ ላሚን እንደሚያደርገው የሌላ ተጫዋች እንደሚያደርገው አስር አስራ ሁለት ድሪብል መሞከር አይጠበቅበትም አደገኛ ለመሆን። በዚህ የውድድር ዘመን በየትኛውም የውድድር ዘመን ከሚያደርገው ያነሰ ኳስ ነው የሚነካው። ያነሰ ነው የሚከላከለው። አንዳንድ ጨዋታዎች ላይ ከሲቲ ጋር ለምሳሌ እንደነበረው ጨዋታ ትልቅ የመከላከል ፐርፎርማንስ አሳይቷል። ግን ብዙ ጊዜ ከቀደሙት የውድድር ዘመናት አንጻር ሲታይ ያነሰ ነው የሚከላከለው። አንዳንዴ አታየውም ጨዋታ ውስጥ አታዩም ሳላህን፣ ያሳስታል አንዳንድ ጊዜ። ግን መጨረሻ ላይ ጨዋታውን ወስኖ ይወጣል። በፒዩር ስፒድ ካየሹ፣ በአንድ ለአንድ ፍጥነት ካየሹ፣ አሁን ኑኖ ሜንዴዝ ይቀድመዋል። ሳላህን የዛሬ አራት አምስት ዓመት ያለው ስፒድ የለውም። ግን በጣም ኢንቴሊጀንት ነው። ራሱን በተደጋጋሚ ቬንገርም አሉኝ በጨዋታ መሀል ጥሩ ሳትጫወት ጨዋታ ወስኖ መውጣት ስለዚህ አንዳንዴ ሊያሳስት ይችላል። አንድ፣ ሁለት፣ ሶስት፣ አራት ፉት ሬሶች ላይ ምናምን ሜንዴሽ ሊበልጠው ይችላል፣ ግን ሳላ አሁን የበለጠ አልትራ ኤፊሽንት ሚኒማሊስት ነው። ሳትፈልግ ሳትጠብቂ ብዙ ኳስ ሳይነካ አደገኝነቱን ሳታስተዊ ድንገት ጎል ያስቆጥራል ወይ አስደናቂ የመጨረሻ ኳስ ይሰጣል። ሶ በሊቨርፑል ቀኝ በፔዥ ግራ በኩል አንደኛው ፍክክር ነው። ሁለተኛ ክቫራት ስኬሊያን በግራ በኩል ይሰለፍ ባርኮላ ማንም ይጫወት ከትሬንት ጋር የሚጫወተው ተጫዋች ወሳኝ ነው። በቀደም አይተነዋል ይህንን በተወሰኑ አጋጣሚዎች ያው ትሬንት አሌግዛንደር ነው። በጣም ጥሩ ተጫዋች ነው። በጠቅላላ እንደ ተጫዋች በጣም በጣም ጥሩ ተጫዋች ነው። በሊቨርፑል አይ ቲንክ በታሪክ ከምርጦቹ ተጫዋቾች መካከል አንዱ የሚሆን ይመስለኛል። ደግሞ በሰላሳ ዓመት ውስጥ በወርቃማው የሊቨርፑል ዘመን ውስጥ የቡድኑ ቀኝ መስመር ተከላካይ ሆኖ የቀኝ መስመር ተከላካዮች የሚጫወቱበትን መንገድ ሪዲፋይን ያደረገ ተጫዋች ነው። አሁን ደግሞ በዚህ የውድድር ዘመን የበለጠ እንደ ክላሲክ የመስመር ተከላካይ ነው እየተጫወተ ያለው። አምና ኢንቨርት ያደርግ ስለነበር የበለጠ እንደ ሞደርን ፉልባኮች መጫወት ጀምሮ ነበር። አምናና የ2022/23 የውድድር ዘመን የመጨረሻዎቹ ሶስት አራት ወራት አካባቢ እንደዚህ አድርጎ ነበር። አሁን አሰልጣኙ ከመጡ በኋላ ካደረጓቸው መጠነኛ የታክቲክ እርማቶች ወይም እርማት ሳይሆን ማስተካከያዎች ወይም ለውጦች መካከል አንደኛው ትሬንትን የበለጠ የቀኝ መስመር ተከላካዮች የሚቆሙበት ዞን ላይ የበለጠ ጊዜ እንዲያሳልፍ ማድረጋቸው ነው። አንድም የመስመር ተከላካይ ሆኖ ወደ መሀል በሚገባበት ጊዜ ሊቨርፑል ልክ ኳስ ሲያጣ ቶሎ የበለጠ ወደ ቦታው መመለስ ነበረበት። በጨዋታው ሁለት ሚና ሃይብሪድ ሮል ነበረው። አማካይም ይሆናል የመስመር ተከላካይም ይሆናል። ያንን ስራውን ሊያቀሉለትም ስለፈለጉ አሰልጣኙ የበለጠ የቀኝ መስመር ኮንቬንሽናል ክላሲክ ተከላካይ ሆኖ ነው እየተጫወተ ያለው። ምንም ያህል ጎበዝ ተጫዋች ቢሆንም ግን አንዱ ድክመቱ ግን የአንድ ለአንድ መከላከል ድክመቶች አሉበት። በቅርብ ጊዜ ፌብሩዋሪ ላይ ባለፈው ፌብሩዋሪ 23 ከሲቲ ጋር በነበረው ጨዋታ በጀረሚ ዶኩ አስራ አንድ ጊዜ ነው የታለፈው። ምሳ ዶኩ አስራ አንድ ጊዜ ነው ድሪብል አድርጎት ያለፈው በብዙ ጨዋታዎችም ላይ ይሄንን እናያለን እና አልፎ አልፎ የፔዥ ጨዋታ ላይ ራን ራፈንበር ወደ ቀኝ እየወጣ እሱን ለማገዝ ይሞክራል ኮናቴ አንዳንድ ጊዜ፣ ሌላ ጊዜ ደግሞ ሞሐመድ ሳላ በሲቲው ጨዋታ ላይ እንዳየነው በጣም ወደ ኋላ ይመለስ ነበር። እዛ ቦታ ላይ ክቫራስኬላያ ቢጫወት የድሪብል ጥበበኛ ነው። ዱዌም ቢጫወት እንደዚሁ፣ ባርኮላም ቢጫወት እንደዚሁ። ባርኮላ ሞስ ላይክ ሊልጅ አንዳንድ ባርኮላ መሰለፉ አይቀርም ግን ባርኮላ አጥቂ ይሁን የሚሉ ሰዎች ስላሉ ብዬ ነው። ግን ዱዌም ከተጫወተ ልክ እንደዚሁ ነው። ግራም ቦታ ላይ ተመሳሳይ። አንዲ ሮበርትሰን የድሮዎቹ አይነት የውድድር ዘመኖች እያሳለፈ አይደለም አይደል? ምሳ በዚህ የውድድር ዘመን በተለይ ፊዚካሊ የድሮ አይነት አንዲ ሮበርትሰን አይደለም። ለዚህ ነው የሚሎሽ ኬርኬሽ ስም እየተነሳ ያለው ከቦርን መዝ ሊመጣ ይችላል እየተባለ አሁን ዛሬ ነው መሰለኝ ሰላሳ አንድ አመት የሚሆነው እድሜው ካልተሳሳትኩ ልደቱ ነው። ከፊዚካል ፖይንት ኦፍ ቪው ካየሹ ከአካላዊ ቅልጥፍና አንጻር ካየሹ የድሮ አይነት ሁኔታ ላይ ያለ አይደለም። አንዳንድ ስህተቶች ሰርቷል። ብዙ ትኩረት የሚደረገው በትሬንት መከላከል ላይ ይሁን እንጂ ሮበርትሰንም እንደ ቀድሞ አስተማማኝ አይመስለኝም። በተለይ በአንድ ለአንድ መከላከል አንዳንድ ስህተቶች አሉበት። ለምሳሌ ከሳውዝሀምተን ጋር፣ ከሪያል ማድሪድ ጋር የፍጹም ቅጣት ምቶች አሰጥቷል። ከሳውዝሀምተን ጋር የመጀመሪያው ጨዋታ፣ ሴንት ሜሪ ላይ የተደረገው ጨዋታ፣ ከማድሪድ ጋር እምባፔ ቢስተውም ግን የፍጹም ቅጣት ምት እንደዚሁ። ከፉልሃም ጋር በቀይ ወጥቷል እና ሊቨርፑል ያንን ጨዋታ ለሰባ ደቂቃ በአስር ተጫዋች የተጫወተው ይሄ ቀድሞ የሀል ሲቲ ተጫዋች ብዙ የአንድ ለአንድ ፍልሚያዎችን ይሸንፋል በዚህ ውድድር ዘመን። ሶ ሊቨርፑል እዛ ቦታ ላይ ከእሱ የተሻለ አማራጭ የለውም። ሲሚካስ ከእሱ አይሻልም። ግን እንዴት ይቆጣጠሩታል የሚለው በሁለቱ መስመሮች ላይ ያለውን የፔዥን ማጥቃት አንዱ አስፈላጊ ነገር ነው። ግን በሊቨርፑል በኩል ቅድም የሳላህን አደገኝነት አነሳው። በግራ በኩል በዲያዝና በአሽራፍ ሀኪሚ መካከል የሚኖርም ፉክክር አለ የአሁን ኮዲጋኮያቺ ቁርጭምጭሚት ጉዳት ገጠመችውና ሚደንቅ የውድድር ዘመን እያሳለፈ ነበር። በተለይ ባለፉት ወራት በዛ ጉዳት ምክንያት ዲያዝ ወደ በለጠ ወደሚስማማው ቦታ መጣ። አጥቂ ሆኖ ሲጫወት ብዙ ጨዋታዎችን አይተነው ነበር። በቅርብ ጊዜ ግን የበለጠ የሚስማማው የእሱ መደበኛ ቦታ ወደ ሆነው ወደ ግራ ክንፍ አጥቂነት መጥቷል። ይሄ ተጫዋች ፍጥነት አለው፣ ቴክኒክ አለው እና የባላ ጋራ ቡድንን ተጫዋች ማለፍ ይችላል። አሽራፍ ሀኪሚ ብዙ ማጥቃት ውስጥ የሚሳተፍ ነው። በዚህ አመት ከሞላ ጎደል ሪከርዱ ደህና ቢሆንም ግን ሀኪሚም እንደ ትሬንት ሁሉ በማጥቃቱ የመጎበዙን ያህል በመከላከል ያን ያህል የላቀ አይደለም የሚል ሀሜት እንዳለበት የታወቀ ነው። ስለዚህ ይህንንስ የሊቨርፑል የግራ ክንፍ አጥቂና የፔዥ የቀኝ መስመር ተከላካይ የአንድ ለአንድ ፍጥጫን ማን ድል ያደርጋል? አሁን እነዚህን ፍልሚያዎች የበለጠ የሚያሸንፈው ቡድን ጨዋታውን የበለጠ ለማሸነፍ እድል አለው። ያው የጨዋታው ልብ በአማካዩ ክፍል ነው። እሱ በጣም አስፈላጊ ነው። ቅድም ያልኩት አርኔ ስሎት ምን አይነት ሪአሬንጅመንት ወይም ሪኮንፊግሬሽን ይኖራቸዋል የሚለው፣ ምን አይነት ለውጦች ያደርጋሉ የሚለው በጣም አስፈላጊ መሆኑ እንደተጠበቀ ሆኖ ግን ደግሞ ካየሻቸው፣ በአውሮፓ አሉ የተባሉ የክንፍ ተጫዋቾች በሁለቱ ቡድኖች ውስጥ አሉ። አሉ የተባሉ የመስመር ተከላካዮች በሁለቱ ቡድኖች ውስጥ አሉ ግን ምንድን ነው ልዩነቱ? እዚህ ጋር የተከላካዮቹን ኃላፊነት ከመከላከል ጋር የማጥቃቶቹን ኃላፊነት ከማጥቃት ጋር ብቻ አነሳ ነው አይደለም። ግን ሜንዴሽ ያጠቃል በፋይናል ሰርድ ኢንትሪ በሚባለው ወይም በመጨረሻው ሰላሳ ሜትር ላይ ደጋግሞ በመግባት ሶስተኛው ተጫዋች ነበር። በቀደም ለምሳሌ ግራ መስመር ተከላካይ ነው። ስለዚህ ሜንዴሽን ማጥቃት እሱን እንዴት ማለፍ ይቻላል ብቻ ሳይሆን የእሱንም ማጥቃት እንዴት መገደብ ይቻላል የሚለው ወሳኝ ነው። የትሬንት እነዛ አስደናቂ ፓሶች ከፈለገው ርቀት ፐርፌክት ኢንች ፓስ ማቀበል የሚችል ተጫዋች ነው። ስለዚህ ስ ፓሶች መቆጣጠር ይችላሉ ወይ ትሬንትን ከመከላከል ድክመት አንጻር አየ ነው እንጂ ደግሞ ኃይለኛ ማጥቃት በሊቨርፑል አንደኛ ወይ ሁለተኛ ትልቅ የጎልድል የሚፈጥረው ተጫዋች ነው። ትልቅ ፓሰር ነው ትሬንት በመደበኛ የመስመር ተከላካይ ብያኔ በየናቸው እንጂ ስራቸው መከላከል ብቻ አይሆንም። የማጥቃት አደገኝነት አራቱም ፉልባኮች አሏቸው። በሁለቱም ቡድኖች በኩል ያሉት እንዴት ያደርጋሉ የሚለው የሚጠበቅ ነው። በኤንሪኬ በኩል የግብ ጠባቂው እየታማ ነው፣ እንደምታውቂው ዶናሩማ ደህና ነበር። ሰሞኑን ግን ትልልቅ ጨዋታ ላይ እንደዚህ ነው፣ እንደዚህ አይነት ሪከርድ አሉ። በቀደም አሁን አሊሰን ቢሆን እንዲያድነው ያድነዋል ብለሽ የምታስቢው አይነት ሙከራ ነው። በጣም ከኃይለኛ የሚደንቅ ሹት አልነበርም። የኤሊየት ሹት ለኪፕ አራት ነው የሰጠው። ከጨዋታው በኋላ ከአስር በዚህ አመት ከአትሌቲኮ ማድሪድ ጋር ሀቨት ሲያስቆጠረው ከአርሰናል ጋር ሀቨት ሲያስቆጠረው ጎል ከአትሌቲኮ ማድሪድ ጋር በቅርብ አመታት አምና ከባርሰሎና ጋር በመጀመሪያው ጨዋታ ከዶርትሙንድ ጋር ከጥቂት አመታት በፊት ከባየር ሚኒክ ጋር ከጥቂት አመታት በፊት ቤንዚማ ኳሶ እንደዛ ሲቀማው ከሪያል ማድሪድ ጋር ፖቼቲኖ እስካሁን ፋውል ነው ይላል ይመስለኛል። እኔም ለነገሩ ግን ብዙ ትልልቅ አጋጣሚዎች ላይ እንዲህ አይነት ችግር አለበት። ስለዚህ ሰዎች ማትቬ ሳፎኖቭ ይሰለፍ የሚሉ አሉ። ሆኖ በ11 ጨዋታን የተጫ 12 ጨዋታ በቀደም ከሬንጋ በነበረውም ጨዋታ ስለተሰለፈ ግብ ጠባቂ ቀይራሉ ኤንሪኬ ቅድም እንዳልኩት ክቫራትስኬሊያ ሶስቱን ቦታዎች ላይ መጫዋ አራት ቦታ መጫወት ይችላል ግን እንደ ወደ ኋላ መመለሱ ቢቀር ግን ከፊት ባሉት ሶስት ቦታዎች ላይ የቱ ጋር ይጫወታል ግራ ቀኝ ወይስ መሀል ላይ ይህ ማሰልጣኙ ሊመልሰው የሚገባ ነው በቀደም ስሎት እንደምታውቂው ለውጦች ላይ በጣም በጣም ግሩም ናቸው ደፋር መሆናቸው ብቻ ኳ ጊዜውን የጠበቀው ለውጥ ነው የሚያደርጉት በቶሎ ሳይረፍድ ሉዊስ ሄንሪኬ እንግዲህ ቡድኔ እያጠቃ ነው ምናምን እያለ ስላሰበ ሊሆን ይችላል ቶሎ ለውጦች አላደረገም በቀደም አሰልጣኝ አርነ ስሎት ያደረጓቸው ለውጦች ለጨዋታው የሊቨርፑልን ፐርፎርማንስ የመጨረሻው ሰላሳ ደቂቃ ላይ ቀስ በቀስ እያሻሻሉት እያየን ከርቲስ ጆንስ መግባት በኋላ የኤንዶ መግባት የኑኜዝ መግባት የቀየሯቸው ተጫዋቾች በሙሉ ኢምፓክት ነበራቸው የፔጂ አሰልጣኝ እንደዛ ማለት የሚችል አይመስለኝም አንደኛ ረፍዷል። ለምሳሌ የመጀመሪያው ለውጥ ሲያደርግ ስልሳ ስድስተኛው ደቂቃ ላይ ነው ያደረገው። ሁለተኛው ለውጥ ሲያደርግ ሰባ ስምንተኛው ደቂቃ ላይ ነው ያደረገው። ረፍዷል። ግን የቀየራቸው ተጫዋቾች ወይም ዋረንዛ ሬሜሪም፣ ዴዝሪድ፣ ወይም ጎንካሎ ራሞስም፣ ኢቨን ካንጌሊም እነዚህ ተጫዋቾች ሁሉ ለፔዥ የመጨረሻዎቹ ሀያ ምናምን ደቂቃዎች ላይ አንዳንዶቹ የመጨረሻዎቹ አስራ ሁለት ደቂቃዎች ላይ ልዩነት አምጥተው ነበር። ግን ዘግይቷል። እንዲህ አይነት ቤንች እያለው ዘግይቷል። ለምሳሌ ሳጥን ፕሬዘንስ ያስፈልገው ነበር፣ አይደለም ራሞስ በጣም ጥሩ ጨራሽ ነው። ቅድም የሰጠውን አንድ አሲስት ብታይ የሚደንቅ ነው። ቶሎ አላደረገውም። ይሄንን ሌላ እንዳልኩት የድዌ ጉዳይ ነው። አማካይ ክፍል ላይ ቅድም ስሎት አማካይ ጨምራለሁ እንዳልኩት፣ ዛሬ ማጎል ማስቆጠር አለበት። አይደለም ፔዥ ዛሬ ማጥቃት አለበት፣ ግዴታ ነው። ሊቨርፑል መከላከል ምርጫው ነው። የሚከላከለው አይመስለኝም። የሙሉ ጊዜ ስራቸው አያደርጉትም። ዛሬ ግን ፔዥ ደግሞ ማጥቃት አለበት፣ መከላከልም አለበት ግን የማጥቃት የበለጠ ፕሬሽር ያለበት ግን ፔዤ ነው። ጎል ማስቆጠር ስላለበት ለዛ ብሎ ድወይን አማካይ ያደርገዋል ወይ? አማካይ የሚያደርገው ከሆነ እስካሁን ድረስ እየሰራ የነበረውን የሶስትዮሽ ጥምረት ማፍረስ አለበት። የፔዥን የአማካይ ክፍል ጥምረት ኔቬሽ፣ ቪቺኛ እና ፋቢያን ሩይስ እንደዛ ያደርጋሉ ወይ? በጣም ደፋር ለውጥ ያደርጋል ወይ እና የበለጠ አልትራ ኦፌንሲቭ ይሆናሉ ወይ ምናምን። እነዚህ ሁሉም የሚጠበቁ ናቸው። ግን በእኔ በመስመር በኩል ያሉት ፍልሚያዎችም በጣም አስፈላጊ ጨዋታውን ሊወስኑ የሚችሉ ናቸው ብዬ አስባል። እስኪ ደግሞ የተወሰኑ አድማጫችን አስተያየት እንቀበለ ዚህ ጉዳይ ላይ ኢትዮ አቢሲኒያ ጆርጆ የሚል አድማጫችን፣ ሊቨርፑል በዚህ ደረጃ ለተጋጣሚ አስፈሪ ግርማ ሞገስ ባለው እንደ እሳት በሚፋጀው እንደ በረዶ በሚያቃጥለው በቀዩ ምድር አንፊልድ ዛሬ በዚህ ደረጃ ወርዶ ጨዋታውን ያደርጋል የሚል ሀሳብ የለኝም። ፔዥ አሁንም የፓሪሱን ጨዋታ ሞራል ተነሳሽነት ይዞ ወደ አንፊልድ እንደሚመጣት ታላላቅ ከዋክብቶች ውጤቱን ሊቀይሩ የሚችሉት ልጆች እንዳሉት ምናምንም ዋናው አድቫንቴጁን ያጣው በሜዳውና በደጋፊው ፊት ኤክስጂ አንድ ነጥብ ሰማንያ ሁለት ቶታል ሽቱ ሀያ ሰባት ኦን ታርጌቱ ደግሞ አስር ሆኖ ሙሉ የጨዋታ ብልጫ ኖሮት ጎል ማስቆጠር ስኖት በሜዳውና በደጋፊው ፊት ተሸንፎ ሲወጣ ነበር። የሽንፈት ምን ያህል መራር እንደሚሆን መገመት የሚቻለው ቀላል አይደለም። ለዚህ ሲባል በቁችና በልህ እንደሚወጡ ይገመታል። በመጀመሪያው ጨዋታ ሊቨርፑል ያሸንፋል የሚል እምነት አልነበረኝ። ምስጋና ለምርጡ ስትራቴጂስት አርነ ስሎት ይሆንና ሙሉ ሰዓት ትኩረቱን በመከላከል ያደርገ ኮ ባለቀ ሰዓት ወደ ማጥቃቱ በመመለስ የማይታመን ቅያሪ አድርገ ግባ ግብት አሸንፈ መውጣት የትልቅ ቡድን መገለጫ ነው። አሊሰን ቤከር ብቻውን አሸንፎ ወጣ ቢባል ግን ማጋነን አይሆንም ብሎናል ዮናስ ቀነኒሳ። የሉዊስ ኤንሪኬ ቡድን በአንፊልድ የሆነ የተለየ ድራማ የሚያሳየን ይመስለኛል። ምክንያቱም አብዛኞች የፔጅ የተጫዋቾች የጨዋታ ውጤት ለመቀልበስ የሚያስችል በራስ መተማመን ላይ ይገኛሉ። አንፊልድ ያን ያህል ቀላል ስቴዲየም አይደለም። በተለይ ደጋፊው የድጋፍ አቅም ለባረ ጋራ ቡድን ፍራቻን የሚፈጥር የሚያስፈራ ሜዳ ነው። የጎሉ ልዩነት አንድ ብቻ በመሆኑ ድንቅ የማጥቃት ነበልባል ያለበት ውብ ጨዋታ የምንመለከት ይመስለኛል፣ ብሎናል ናታል ሳሙኤል። ሉዊስ ኤንሪኬ ጽቡ ድንቅ ቡድን ሰርቷል። በዛ ላይ ዓለማችን ምርጥ አማካኝ ሩዊስ ኔቬስ ና ቪቲኒያን ይዟል። በተለይ ቪቲኒያን ሳይ ዣቪ ሄርናንዴዝን ያስታውሰኛል ና ይሄ ፓሪሱ ክለብ በስፔናዊ ድንቅ አሰልጣኝ የታገዘ ታላቁን የሻምፒስ ሊግ ዋንጫ ማሸነፊያ ጊዜው በትክክል ደርሷል። ነገር ግን ከፊት የተደነቀነበት የኔው ሊቨርፑል ነው ና ለዘንድሮ የሚሳካ አይመስለኝም። ከበፊት ጀምሮ ሊቨርፑል ፔዤ ለፍጻሜ እንዲገናኙ ምኞቴን ስገልጽ ነበር። ሊቨርፑል ካሸነፈ የልቤ ክለብ ነው ና በደስታ ለመፍነክነክ ግን ደግሞ ከተሸነፈም ሉዊስ ኤንሪኬ ይገባዋል ና ሀዘኔ ብዙም ጥልቅ ላይሆን ነበር ምኞቴ። ነገር ግን የእጣ ድልድሉ ይህንን አልፈቀደም፣ ብሎናል ገና በጠዋቱ ፓሪስ ልንሸኝ ስለሆነ አዝናለው በምጥሻን ቡድኔ ሊቨርፑል የምተማመንበትም እግር ኳስ ነው ና ሳያልቅ በፊት ምንም ነገር አያልቅም። ስለዚህ ዛሬ ቀዮቹ የዘንድሮ ምርጥ አቋም ማሳየት አለባቸው። አለበለዚያ እንደ ቅርቡ ሁለት ና ሶስት ጨዋታ ከተዘናጋን መንግስታቱን አሸንፈን አሸንፈው ሊያልፉን ይችላሉ። መጠንቀቅ ጥንቃቄ ማድረግ አለብን። መልካም ቀን ብሎናል እናመሰግናለን። አረማዎቻችን እጅግ በጣም በርካታ አስቴቶች ናቸው የተላኩልን። ነገር ግን ካለን ሰዓት አንጻር እዚህ ጋር ለማቆም እንገደዳለን። ሌላ የምናነሳውም ጨዋታ ለመሸጋገሪያ እንስማና ተመልሰን እንመጣለን።